አረኮሜንት ዱቢሲ አምሶ ሶሪ አምሶ ሶሪ አምሶ ሶሪ። አሁን ለምንድን ነው ከስታ ሊቅርታ። እሺ፣ ችግር የለውም። የከሳሁት እንትን ነው ከሲቼ ሳይሆን ቀንሼ ነው። ጂም ገብቼ ያለው ስፖርት እየሰራው ነው፣ እና መቀነስ ፈልጌ የቀነስኩት መክሳት ሳይሆን መቀነስ ነው። ከዛ በኋላ

ደብል ታፕ ደብል ታፕ ደብል ታፕ አልተደረገም። ደብል ታፕ አዎ በደንብ አላደረጋትም። ፋሚሊ እንዳሰብነው አይደለም ጋይስ። አብታፑ አብታፑ፣ እንዳሰብነው አይደለም። ነጅ እየሄ ቴንኪው ከምስዬ ቴንኪው ወይ በእራሱ በደንብ ታብታብ አድርጉ እንጂ ፋሚሊ፣ በደንብ ታብታብ አድርጉ በቃ። ደብል ታብታብ አድርጉ በቃ። ደብልም አልመጣም።

ተወሰደብኝ እኮ ተወሰደብኝ። አትናደርጂ ማርያም አለሽ ማናደድ፣ ቶሎ ብለሽ ሽበት ታወጪ። አለሽ ጥሩ አይደለም። አትናደርጂ፣ ታረጃለሽ። ታውቂያለሽ

ግንፅሽንም አልሰማውም። ናገሪ ብለው እኔ ዝም ስል ራሱ አውሪ እንዲ። አንቺ ከላውራሽ ማን ሊያውራ ነው? አንቺ ከላሽ ከላውራሽ ማን ሊያውራ ልማሪ አንቺ ማለት ነው እሱ እነሱ አይነት ታውሪሉና ማለት ነው። ዝም አይደረግም እንደዛ

ምናምን አለኝ ግን ጌም ትንሽ ስለማልወድ ነው እንጂ ጌምተር አለኝ።